የጉድ ገንፎ እያደረ የፋጃል የሚባለው ተረት አሁን ገና ነው የገባኝ። ቤተሰብ ማለት ነው። አብርሽ ግን ትንሽዬ እየንዲዶ አእምሮ የሚባል ነገር አልፈጠረብህም። አንተ ካመመህ ማለት ነው፣ ለምንድነው ሆስፒታል የማትድና የማትታከም? አብርሽና ሄርሜላ እንግዲህ እየተሳሳሙ ከታምኒቱ ላይ እንዳያችሁት መተዋል። እኛ አብርሽን እኛን ለማናደድ ይሁን ምን ይሆን አላውቅም። ትናንትና ደግሞ በእሱ ቤት የተለቀቀው ቪዲዮ እንዳለ ሩታየ፣ ጀግና ሩታዬ ጀግና ሲባሉ ነው መሰል እንደዚህኛ ለማቃ ቀጣለ ይመጡኛ እንደፈለጋችሁ በሉ ማለት ነው። ይሄው እንደምትወዳት እኮ ግልጽና ግልጽ ነው። ሩታም ተናግራለች። አዎ ያኔ ትወዳታለህ። በቃ ይሄ ነገር ግልጽ ነው ማለት ነው። ምንም ነገር መሽሞ ይሄ መሽኮርኮም መሽኮርኮም ነው የሚባለው። እንደዚያ ነገር እንትን አይ ማንገት፣ ማስደፋት፣ እንደዚህ እንደዚህ ያንተው በቃ፣ ሁሌ አንገትህ እንደ ደፋህ፣ ሁሌ አንገትህ እንዳ ቀረቀርህ፣ ያው ተወዳታለህ አይደለ? ባትወዳት ኖሮማ ለእሷ እንደዚህ ቦታ አሰጣትም ነበር። አንተ በሽተኛ ከሆንህ ማለት ነው፣ ለምን ሆስፒታል ማትርና ለምን አትታከም ማለት ነው። ለምን ወደ ሃይማኖት ቤቶች ሂደህ ብዙ ብዙ ነገር አድርገህ ያው መዳን ይቻላል። አንተ ትንሽዬ ምንም ምንም ነገር አእምሮ ነገር የለህም፣ የመርሳት ችግር አለብህ ወይስ እኔ ብቻ አላውቅም እንዴት እንደሚባል። እና ሄርሜላ የምትባይ ጋለሞታ ደግሞ ጋለሞታ ናታ እንጃ ጋለሞታ ስትሉ ይሰማለሁ። ዮ እንግዲህ ብዙ ሰዎች ቡታጀራዊ ስለሆናችሁ ስለ ሄርሜላ ሕይወት ብዙዎቻችሁ ታውቃላችሁ። ማለት እኛ በሚዲያ ነው የምናውቃት። ቢሆንም ደግሞ ሄርሜላ በጣም በጣም የምታስጠይ በጣም ጋጠወጥ ሴት ነሽ። አንዳንድ ሰዎች ያኔ አንዳንዴ ሰዎች የሚሉንን ነገር መተው አለብን። ሰዎች ያንን ነገር ካልወደዱት ደግሞ ማቋረጥ አለብን። አሁን እኛ ይህ ነገር አንፈልግም። ምንድነው የምታስተምሩ እኮ እየተባላችሁ እኮ በየቲክቶኩ በየሶሻል ሚዲያው እየተነገራችሁ ነው። እና ሩታ ደግሞ በቃ ሩታ ጀግና ናት። አሁን ትናንትና እህቷ ሜላት እንዳለች እኔ እህቴ ብቻ ሳትሆን ሩታ በማንም በማንም የምትመራ ሴት አይደለችም። በነገራችን ላይ አነጋገሯ ስማርት ሴት ናንት ነው። ቢደወዩት ወላይ እንዴት እንዴት ደስ እንደምትል ለእነዚያ ሁለቱ ነው ለአንድ ነው ያሸነፈቻቸው በንግግር። ተላላኪ ነሻሉ፣ ነሻሉ ተላላኪ ነሻሉ፣ ያንን ወንበር ለምንድን ነው ምተሽ ቁጭ ማታረጊለት ነው ምናምን ነገር ስትላት ብቻ በጣም ነበር ያሳቀች ማለት ነው። እና አብረሽ እና ሄርሜላ እንግዲህ እየተሳሳሙ መተዋልኝ። ይቼ ሄርሜላ የምትባል ጉተት ደግሞ ው ከህይወታቸው ውጭ ነው። ምንልሽ አብሬሽ አስወጣት። እኔ ግን ቤተሰብ የለም። እንዲ አሁን ጋሽዬ ደግሞ በዚህ ሳምንት ደግሞ ጠፍተዋልኝ። እንዲ ጋሽዬ ለምድረው ግን ልጅወትን የማይመክሩልን አረ ይሄ ልጅ ግን አይመከርም መሰለኝ፣ ብቻ አላውቅም። እና ቤተሰቦች ሩታዬን አትሳደቡ፣ ሩታ ስማርት ናትኝ። ከተሳደባችሁ ያችን ሄርሜላ ለምትባለውን እሷን ተሳደቡ። ማለት ች የሜዳ አህያ ነው መሰለኝ የሚሉት የሜዳ አህያ። ወይኔ እኔ እኮ ስድብ አልችልም። ወይኔ ስድብ ብችል ጊዜ አጥረግርጌ አጥረግርጌ አጥረግርጌ ነበር ምጥናት ወላሂ። ግን የሚሰሩት ቪዲዮ በእውነት እንነጋገር ካልን በጣም ሰውን አማረዋልኝ። አንደኛ አብርሽ፣ አንተ ታላቅ ዩቲዩበር ነህ፣ በጣም ታላቅ ነህ። እና ስለዚህ ጓደኞች ቢያዩት ምንድነው ደግሞ እኮ ከሰው ግቢ፣ ከአማቶችህ ግቢ እንደዚያ ግን አያሳፈርም? እኛ እሺ፣ ስራ ነው እንበል። እናንተ መቼም ያው ስራ ነው አላላችሁንማ። ያው በግድ እመኑን፣ በግድ በቃ እናሳምናቸው የሚባል ስራ ነው የምታመጡብን። ግን ከሰው ግቢ እንዴት እንደዚህ ያለ ነገር ይነገራል? ያኔ እንዴት እንደዚህ ያለ ድርጊቶች ይደረጋሉ? ሄርሜላ ደግሞ ካብርሽ ህይወት ውጭ ተብለሻል። እሱ እኮ እሱ በቃ ከአንቺ ባይላቀቅም አንቺ ግን እሱን ለመራቅ እስቲ ሞክሪ። ከሌላ ወንዶች ጋር ነይ። ብዙ ወንዶች ሞልተዋል። ምን አብርሽ ብቻ ነው አልሽሳ። አብርሽ ብቻ ኮ አይደለም ያለው። በጣም ብዙ ብዙ ሰዎች እንደ አብርሽ ያላቸዋሉ። እና ሄርሜላ ምትባይ ከህይወታቸው ውጭ ላቸው አራሴቱን አታናጃት። ሩታ ደግሞ ማንም ሰው እናገኝሽ ሲሉሽ ፕሊስ አታገኛቸው ማለት ነው። በቃ እኔ ስራ ነኝ፣ አሞኛል፣ ተኝቻለሁ፣ ልጅ እያጠባው ነው፣ ልጅ እያስተኛው ነው፣ ልጅ እንደዚህ እያረኩ ነው ማለት እኮ። አሁን እኮ በልጅሽ እኮ በጣም ብዙ ብዙ ስበቦች እኮ ማድረግ ትችያለሽ። በቃ አንቺ ዝም ብለሽ ሲመጡ ካሜራ ደቅ ነው ምናምን ነይ ሲሉሽ እንደዚህ ለማፍሰሽ መውጣት ብቻ አይደለም። አሁን ልጅን እያስተኘው ነው ልጅ እያጠባሁ ነው ልጅን እያጠብሁ ነው ምናምን ነገር ብዙ ሰበቦች ሞልተዋል፣ እንደዚያ ማለት ይቻላል። እና ማንም እየመጣ በአንቺ አስተያየት መስጠት የለበትም። ከፈለግሽ ደግሞ በቤትሽ ልቀቂ ቢዶ ከተቀረዝሽ ሞ አራት ቀን አምስት ቀን ትተኝበታለሽ። ከቤትሽ ላይ ተለተሎ ነይ በሶስት ቀን በአራት ቀን ነይ ማለት ነው። ብዙ እህቶችሽ የሚወዱሻሉ። እና ሄርሜላ እንግዲህ ለሩታ ያው መልስ ሰታታለች ትናንትና አይታችሁ ታሊ ካልፈለግሽ ተይው፣ ታዩ ማንም አይጎዳም። ለእኛ ታይ ልን ነው ስ በጣም ሙዚቃ ነው። እና ሄርሜላ የምትባይ ጋለሞታ ከህይወታቸው ውጭ አብርሽም፣ ደግሞ መጀመሪያ ከእሷ ጋር ያለህን ነገር ጨርስ፣ ያኔ ከእሷ ጋር እንትን በል ማለት ነው። ሄርሜላ ንራቃት ሄርሜላ ነራ። ከዚያ በኋላ ከሚስት ጋር ያው ጥሩ ህይወት ትኖራላችሁ ብለን ተስፋ እናደርጋለን። እኛ ሁለታችሁ እንድትለያዩ አንፈልግም፣ ግን ቢሆንም አንተነ ጥፋተኛ ድብን ያልክ ጥፋተኛ ሚስትህን፣ በቃ ሚስትህ ጀግና ጀግና ጀግና ጀግና ስትባል አቶ ቀጥል እኮ ነው የምትሉ ቀጥል እና ስለዚህ ለዚያ ነው አሁንም እርታን ለማሰደብ የሆነ የሆነ ሀረካት ነገሮች የምትሰሩት እና አሩታ ደግሞ ማንም ማንም አይሰድባት። አያችሁ፣ አነጋገሯ ብቻ እስማር ስማርት ናት ማለት ነው። እና ቤተሰብ እስቲ እንግዲህ ደግሞ ዛሬ ምን እንደሚመጣብና ብና እናውቅም። ዛሬ በሩታ ቤት ከሆነ በጣም ደስ ይለናል። እና ሩታ ጀግናንሽ አነጋገሯ ስማርት ነው። ብቻ ተመችታኛለች ማለት ነው። ትናንተ ነው ቪዲዮ በጣም ነው ደስ ያለኝ። አቅም አቅም የታዋቻቸው